አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 11 በዚህ ችለት የኢትዮጵያ ሊቅ ለዓለም የዜማን መሰረት የደረሰ ቅዱስ ያሬድ አረፈ። ይህም የተወለደው በአሁኑ ትግራይ ክልል አክሱም አካባቢ ሲሆን እድሜው ለትምህርት እንደደረሰ ወላጆቹ ጌዲዮን ወደሚባል መምህር ወስደው ሰጡት። በዚያም ትምህርት ሳይገባው ብዙ ጊዜ ቆየ። አንድ ቀን ጌዲዮን መምህሩ በመናደድ ገረፈው። ቅዱስ ያሬድም በመበሳጨት ወደ ጫካ ገባ። በዚያም በአንዲት ዛፍ ስር ተቀምጦ ሳለ አንዲት ትል ብዙ ጊዜ ወደ ዛፉ ለመውጣት ፈልጋ ስትወድቅ ከብዙ ልፋት በኋላ ወደ ዛፉ ስትወጣ የቅዱስ ያሬድም ወደ መምህሩ በመመለስ ይቅር በለኝ በማለት ከመምህሩ ጋር ጸና። በዚያም እግዚአብሔርን በጸሎት እየጠየቀ እያለቀሰ አእምሮውን ብሩህ እንዲያደርግለት ዘንድ ለመነ። እግዚአብሔርም አእምሮውን ብሩህ አደረገለት። በሶስት ወፍ አምሳልም ልኮ ወደ ኢየሩሳሌም ሰማያዊት በመውሰድ የካህናተ ሰማይን ምስጋና አስተማረው። ታዲያ ቅዱስ ያሬድ ወደ ምድር ከተመለሰ በኋላ ሀሌሉ ያለአብ፣ ሀሌሉ ያለወልድ፣ ሀሌሉ ያለመንፈስ ቅዱስ በማለት ዜማን አሰማ። ሁሉም የአገር ሰዎች እስከ ንጉሱ፣ እስከ ቤተ ክህነት ተሰብስበው ሲሰሙት ዋሉ። ከዜማው ማማር፣ ከዜማው ጣዕም የተነሳም አጼ ገብረ መስቀል የያዙትን ጦር በቅዱስ ያሬድ እግር ላይ ጣሉት። የቅዱስ ያሬድን እግር ወጋው። በኋላም ዜማውን ከጨረሰ በኋላ አጼ ገብረ መስቀል ይህን ስላደረግኩ ይቅር በላይ ምልቀጣ አሉት። ቅዱስ ያሬድም ያሰናብቱት ዘንድ ወደ ገዳምም ሄዶ የመነኩስ ዘንድ ጠየቃቸው። አጼ ገብረ መስቀልም እያዘኑ ይሄድ ዘንድ ፈቀዱለት። ታዲያ ቅዱስ ያሬድ በመመንኮስ ከአቡነ አረጋዊ ከአፄ ገብረ መስቀል ጋር በመሄድ ወደ ኢትዮጵያ ወደ ሰሜኑ ወደ ኢትዮጵያ ክፍል በመዘዋወር ብዙ ቤተክርስቲያንን አሳንጸዋል። ክርስትናንም ወደ ተለያየ የኢትዮጵያ ክፍል አስፋፍተዋል። የዜማ ትምህርት ቤቶችም በተለያዩ አድባራት፣ ገዳማት ላይ እንዲመሰረቱ አድርገዋል። ቅዱስ ያሬድ ይህን ሁሉ ተጋድሎ ከፈጸመ ይህን ሁሉ ቅዱስና ከሰራ በኋላ በዛሬ እለት አረፈ የሚሉ አሉ። ወደ ብሔረ ሕያዋን አረገም የሚሉ አሉ። በእውነት የዚህ ጻድቅ ቅዱስ በረከት ይደርብን። ሰላም ለያሬድ ስብሐተ መላእክት ለህዋጼ እንተ አይረገ በልቡ ህሊና መንፈስ ረዋጼ ለትምህርተ መጻሐፍ ገባ እምሃ በኮነ ንፋጼ በብዙ ህጻማ ዘአልቦ ሁጻጼ መልዕልተ ጉንደ ዖም ነጺሮ እንዘ የዐርግ እጼ ግንቦት አስራ አንድ ቀን የሚከበሩ የቅዱሳን በዓላት፣ አንደኛ ቅዱስ ያሬድ ካህን ወማህሌታዊ፣ ሁለተኛ አቡነ ሀራ ድንግል ጻድቅ፣ ሶስተኛ ክርስቲና ና ይስሐቅ የቅዱስ ያሬድ ወላጆች፣ አራተኛ ቅድስት ታውክለያ እናታችን ንግስና ንቃ ሰማዕት የሆነች አምስተኛ ቅድስት አፎሚያ ሰማዕት፣ ስድስተኛ ቅድስት ተሶፊያ ሰማዕት ሰባተኛ ቅድስት አናሲማ ገዳማዊት፣ ስምንተኛ አባ በፍኖቴዎስ ገዳማዊ፣ ዘጠነኛ አባ ሴር ሰማይት ኢትዮጵያዊ፣ አስረኛ አባ በኪሞስ ጻድቅ። የሰማዕታቱ በረከት ረድኤት፣ የእግዚአብሔር የአምላካችን የኢየሱስ ክርስቶስ ምህረትና ይቅርታ ይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።